ሸክም የከበደው ስትል ሰምቻለሁ። እኔን የከበደኝ የእኔ ሸክም ግን ራሴ መሆኔ ደርሽበታለሁ። ሸክማችሁን ጣሉ ያልከውን አምኜ ሸክሜ እራሴ ነኝ። ባንተ ቤት ልጣለው ደጅህን ለምኝ። ሸክም የከበደው ስትል ሰምቻለው። እኔን የከበደኝ የእኔ ሸክም ግን ራሴ መሆኔ ደርሽበታለሁ አንተን ትቼ ለቀረብኩኝ ከእጅ ላይ የወጣሁኝ ከመዳፍን የሸሸሁኝ የገንዛ መርኬ የገንዛ ክብሬ የኔ መስሎ ያታለለኝ ከሰው በታች ስላየው ጌታ ሆይ ይቀርበልኝ። በመኖሬ ስንቱን አየው ከሰው ተደብቄ በተዘጋ ደጄ ሙሉ በኩለሄ እያየኸኝ እንደው መሆንህን ክጄ ትግስትህ ባይገባኝ ዝምታህን ንቄ ለሰው ቀና ብዬ በአንተ ዘንድ ወድቄ ሰውን እንዳከበርኩ አንተን ሳላከብር ሰው እንደፈራው አንተኑ ሳልፈራ ከፍቅር ለራቁ ለነዚያ ቀኖቼ እባክህ ይቀበለዩ ሰውን ስለፈራው ሎበለይ በፍቅር ዝምታለይ በፍቅር ዝምታ እን እንጂማ አንዱ ቀን ከአንዱ ቀን ምን ይበላ ይነጣል። ራሱ እንደዛ ይቀምጣል እኮ ከየት መጣ? ቤት የማንለው ፍርሃት ይወርኛል። ቆይ ፍርሃት ማለት ይልቅስ ላንተ ተገረመ፣ ይልቅስ ላንተ ተገረመ። በምን አይነት አይተህ ነው በዚህ መጠን የተወደደው? እኔ የምዋጋው ሰው የለኝም፣ ክስ አልሄድም ለእውነቴ። እሺ ነው የኔ መልሴ። አልፈቅር ይነሳል አንተስ አንተስ ጌታዬ ትናንት ፍቅር፣ ዛሬ ፍቅር፣ ነገም ፍቅር በምሕረት ትናንት ይቅር፣ ዛሬ ይቅር፣ ነገም ይቅር እጅ በፊ አስራነ

ብሎ ያልፋል። ለአንዱ ትዳሩ፣ ላንዱ ማጣቱ፣ ለአንዱ ጤና፣ ላንዱ ልጁ፣ ለአንዱ ክብሩ፣ ላንዱ ገንዘብ ምስኪን ነፍሱን በምላጭ ስለት እየቀዳደደው ይህን የእሳት ሕይወት አንተ ባትኖር ግን እንደምን ነበረ ደርሶ የሚበርደው አንተ ስጨነቅ አብረኸኝ ተጨንቀ ጊዜ እንኳን ሲ ሰማይ ሌሊት ብቻዬ ያነባውብ እርጥብ አልጋዬ አንተ እናቴ አንተ አባቴ የሞት ማምለጫ ለአጥንቴ አቅም የምትሰጠው ለግሬ መርገጫ አንተ ብቻዬ ያወራውብ አንተ ብቻዬን ያለቀስኩብ አንተ ብቻዬን የተቆጣው አንተ ብቻዬን ያኮረፍኩብ ሰውን ሳከብር አንተን ያጣው አንተ ብቻዬ እንቅልፌ ሳጣ ጎሜ የተኛ አንተ ብቻዬን፣ እኔ ስተኛ ዝም አትተኛ እኔ ብቻዬን፣ ሳርና ቅጠሉ ዘመድ ወዳጅ ሁሉ ደርሶ ሲያድርብኝ አንተ ብቸኛ፣ ሰዎች ሲከሱ እያጠቁም ግብኝ አንተ ብቻዬን፣ ሀገር አጥቼ ስሰደድ ከሰው አንተ ብቻዬን፣ እጄን ባበላው ሁሉ ሲነሳው

እንዴት ትወልዳለ? ምን አይነት አባት ነው ሁሉ የሄደ ቀን እንዴት ትቀራለ? ምን አይነት አባት ነው። የከፋኝን ምን ሁሉ ያዘንኩትን ሁሉ ፈልጌ ነበር። ደርሶ ይዘረዝር የህይወቴን ስልኩ ህመሜን ያስረሳኝ። እንዴት አይተኸኝ ነው ፍቅር በየት በኩል እንደዚህ ያለው እንደዚህ እላለሁ። ላሞች ከጋጡ ላይ ድንገት ቢጠፏችሁ በነስ ባታገኙ ከእርሻዎቻችሁ ቀን ሲጥል ጠብቆ ሁሉ ቢተዋችሁ ከሁሉ በላቀው በጌታ ክርስቶስ ደስ ይበላችሁ። አጥንታችሁ ድረስ ቢዘልቅ እንኳን ጭንቀት አንተ እያለህ በሉት ፍርድ ያውቃል በእውነት የወጠናችሁት ቢበተን በንፋስ የነገው ከዛሬ መከራ ቢከፋስ ልባችሁን ከቶ አንድ ቃል ንገሩት እርሱ ይወደኛል፣ እርሱ ያውቅልኛል። አማኑኤ በሉት አልፈርድብም በሰላም ይዳርግል ዳግም እንዳርግል በፍቅር እያየ

መቅደላዊት በትናንት ቢያውቋችሁ እንደ ቀራጩ ሰው ደግመው ቢጠሯችሁ፣ እንደዚህ ነው እንዴ እንደዚያ ናት እንዴ እያለ አለሙ ሀሳብ ቢሰጣችሁ፣ እንደዚህ መልሱ። አዎ፣ በደል ተሞልቼ ነውር እያገሳው ኃጢአትን በልቼ ከሰውን ከራሴ አለም ያባረረኝ አንድ ብቻ ወዳጅ እግዚአብሔር ይቀረኝ። አዎ በትክክል እንደ ሰው ነ እንግዲህ ያችን ሴት ዘማዊ ናት ሲሏት ሲገፏት፣ ሲገፏት ከገንዛ ጌታዋ ወስደዋ ደረሷት። እናማ ይግፏችሁ፣ እናማ ይግፏችሁም ከሱ ፊት ብትወድቁ ሌላ ምን ሻታችሁ? ዓለም ተሰብስቦ ድንጋዩን ቢያነሳ ወግሮ ሊገላችሁ በእምብርክክ ድረሱ ወደማይጸየፍ ብቸኛ ጌታችሁ። እንግዲህ ይግፏችሁ፣ ወደማትተወን ወደ ድንግል ማርያም ወስደው ይጣሏችሁ ያ ልጅሽ ይሏታል። እንከን የማያውቀው ባህርም ያነጸው ንጹህ የሚለው ቃል ችሎ የማይገልጸው ያ ልጅሽ ክርስቶስ በእናትነት ነፍሷ አለቀሰች የእውነት እምባ እስኪያልቅባት ያ ልጅሽ ያ ልጅሽ እያሉ ነበረ የቸነከሩባት። ዛሬም እንደዛ ነው። ምንም እኔ እንከ የሞላበት እርኩስ የሚለው ቃል ደርሶ የሚያስብበት ምንም እንኳን በሆ ደርሶ ብለው እያማታል ማርያምን እያለ በአንቺ የሚለው ያልሽ ዎሽ ሦስተኛው

እኔ የከበደኝ የገንዛ ራሴ ነው። ይህንን አውቃለሁ። ይቆየም ወዳጄ፣ የልቤ ጌታ፣ የማትሰረች የማትሰረችም በእውነት አንተ ብቻ ጌታ እግዚአብሔር ሆይ እኛ በአማራ ቤት እየኖርን መኖር ሰልችቶናል። ቤታችንን ማደሱ አድክሞናል። አንተ ግን በእኛ ውስጥ እየኖርክ አልሰለችህም። አንተ ግን ልባችንን ማስተካከል አልታከልክም። እግዚአብሔር ሆይ እኛ የሰዎችን አመል መሸከም አቅቶናል። ስችት ትብሎናል ጌታ ወይ። አንተ ግን ለሰው የምንሰለች እኛን ከናመላችን ተሸክመህናል። የኔ ጌታ፣ የኔ ወዳጅ፣ የልቤ ንጉስ፣ የልቤ እረፍት ጌታ ሆይ የምንሰሩ ስራ ስብችት ብሎናል። እርባክ ጌታ ሆይ እየን ሁሉ ነገር ከቆጥጥራችሁ ጭኖብናል። ግን መብላት አልሰለችም። እግዚአብሔር ሆይ አንተ ግን ከራሳችን ጋር የተጣላነውን ማስታረቅን የማይሞላውን ቀፈላችንን በባረጎት መሙላት ስለቻ። ዛሬን ፍቅር፣ ነገን ፍቅር፣ ሁሌን ፍቅር አንተ ጌታ፣ አንተ የልቤ ንጉሥ፣ አንተ የልቤ ዳኛ። እግዚአብሔር ሆይ የሰው ፊት ማየት መርሮናል። የአንተ ፊት ግን ሁሉ ጊዜም ብሩ ነው። በብሩህ ገጽ በብሩ ፊት ትቀበለናለህ አንተ ግን የኛን ምስጋና የሌለው ህይወት እየተመለከት የተኮማንተርና በርበራ የተሰመረ ግንባር መመልከት አሰረችን። ጌታ ሆይ ጌታ ወይ፣ ስወጣ ስገባ፣ እባክ አንተ ልጅ አንድ ብር ሙላልኝ የሚልን ሰዎች ማየት እንዳስጠላኝ፣ እንዴት ነው የተጸየፍኳቸው እነሱ ማየት። ጌታ አንተ ግን አንድ አይደለም በጣም ብዙ ሽንቁር ነገሮች ለመሙላት ስለምን አልስለችም

ሁሉ ነገር ሰርችቶናል። ጌታዊ እባክህ እየን፣ እባክህ የእኛ ጌታ በምህረትህ እየን። ሁሉ ነገር ሰርችቶናል። አንተ ግን ብር የማያስፈልጉ አየር፣ ጤና ተኝቶ መነሳት፣ እያንዳንዱን ነገር ያለ ክፍያ በቸርነትህ እንዲሁ ሰጠኸናል። አንድ ቀን ለዚህ አመስግነን አናውቅም። ስንያስ ግን አገር እያዝን እንላለን በክ ጌታ ወ ከአንተ ፊት ተንበርክከናልና በተተመገተ የእኔ ጌታ የልቤ ከዳይ፣ የልቤ ንጉሥ፣ ሁሉ ነገሬ፣ በፍጥረት ሁሉ የምትመለክ አንተ ለሁሉም እንደየሥራው ተከፍለዋለህና ዳግም በመንግሥት ስትመጣ፣ ኑ እናንተ የአባቴ ብሩካር ዓለም ሳይፈጠር ያዘጋጀውላችሁ የሚለውን የምሥራች ቃል ካንተ እንጠብቃለንና በቸርነትና በምረት ይህንን የምሥራችን ቃል እንድታሰማ በቸርነትና በምረት እንለምናለን። አንተን ማገልገል አንተን በሁሉ በፊት ማስቀደም ለኛ እጅግ ማዘፊያ ነውና በሕይወታችን ሁሉ እንድትገለጥልን እኛ ልጆች እንማሰማለን